ኡስታዝ አቡበከር መልእክቱን አስተላልፈዋል። ከሰሞኑም በህመሜ ምክንያት ከሀገር ውስጥ ሆነ ከውጭ ሆናችሁ ለተጨነቃችሁ፣ እንዲሁም ደግሞ በስልክ ሆነ በአካል መጥታችሁ ለጠየቃችሁን በሙሉ በጣም አመሰግናለሁ። አላህ ያክብርልኝ። አሁን ላይ ግን በጥሩ ጤንነት ላይ እገኛለሁ። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ ለረዘቀኩም ከማ የርዙቅ ጣይር አዋፎችን፣ ወፎችን፣ እርግቦችን እንደሚረዝቀው አላህ በረዘቃችሁ ነበር። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ደጀ ሪአክሽን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ጀላችሁ የመጣሁት ቪዲዮ እጅግ በጣም ደስ የሚል ዜና ነው። ኡስታዝ አቡበከር አህመድ በትላንትናው ዕለት እንግዲህ በጣም መታመሙን በሶሻል ሚዲያ እየተነገረ ነበር። እኔም ቪዲዮ አምጦቼ እንግዲህ ለእናንተ አጋርቻችሁ ነበር መረጃውን። ታዲያ ዛሬ ኡስታዝ አቡበከር አህመድ እጅግ በጣም በጥሩ ጤንነት ላይ እንደሚገኝ ራሱ ኡስታዝ አቡበከር አህመድ እንግዲህ ገልጿል። የእሱን መልእክት እስከ መጨረሻ የምትከታተሉ ከሆነ የምታየውን የሚሆን ነው። ሌሎችን ምርጥና አስተማሪ ቪዲዮች አሉ። ታዲያ ቪዲዮ እንደተለመደ ሁላችሁም ላይክ ላይክ በማድረግ እንዲጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ሽር አርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የፕሮግራማችን ስፖንሰር ኢትዮ ሳዳት አረቢያን መሊስ እናፈንሻል ነው። በኢትዮ ሳዳት አረቢያን መሊስ እናፈንሻል ጥራታቸውን የጠበቁ የፈንቸር ውጤቶች እንዲሁም ወብ መሊሶችን ማግኘት ይችላሉ። ጎራ ይበሉ ይሉናል። ኢትዮ ሳዳቶች በቀጥታ ወደ ቪዲዮ ወረበጡና ላ ቁሉብህም ኢዝ ቃሙ ፈቃሉ ረቡና ረቡ ሰማዋት ወልአር ለን ነድዕወ ምን ዱንህ

ን ይህ ልጅ እጅግ በጣም ነው ድምፁ የሚያምረው ቲክቶክ ገጹ ላይ ቁርአን እየቀራ ብዙ ጊዜ ያጋራልና አላህ ይጨምርለት እንደዚህ አይነት ወጣቶችን አላህ ያብዛልን ነው ማለት የምፈልገው በዚ አጋጣሚ ግን ለሴቶች ቁርአንን በተጅዊድ እንዲሁም የሸሪያ ትምህርቶችን መማር ለምትፈልጉ አንድ ቦታ ልጠቁማችሁ፣ አቲካ የልቀት ማዕከል ይባላል። ለሴቶች ምቹ የሆነ ቦታን አዘጋጅቶ እንግዲህ ምዝገባ ጀምሯል። ተመዝገቡ እያሉ ነው። አንድ ቪዲዮ እንመልከት። እስካሁን አልተመዘገብሽም? ቁርአንና ሸሪያዊ ትምህርትን በክረምት ክፍለ ጊዜ ስናስተምር መቆየታችን ይታወቃል። አሁንም ስጠይቁን እንደቆያችሁት በበቃው የትምህርት መርሃ ግብር ቁርአንንና ሸሪአን በተለያዩ የሰዓት አማራጮች በሴቶች ብቻ ለመማር ከታች ባለው ስልክ ቁጥር ይደውሉልን። እንዲሁም በአካል ለመምጣት ደግሞ ቤተል ተራ ዙልፋ ህንፃ አጠገብ እንገኛለን። መታችሁ ተመዝገቡ። እንግዲህ እንደተመለከታችሁት ነው አቲካ የልዕቀት ማዕከል መመዝገብ ትችላላችሁ። እንዲሁም በኦንላይን መቅራት የምትፈልጉ እዚህ ጋ የምትመለከቱት ስልክ ቁጥር ደውላችሁ ማናገር ትችላላችሁ። አሰላሙ አለይኩም፣ ሐቢቢ ቆይ እስኪ አንድ የተረጋገ ወዴት እየሄድክ ነው? አይ እዚህ ጋር የሆነ ሀጃ ነበረብኝ። በእርግጥ የሆነ ሀጃ ኖሮብህ እንደ ተቻኮልክ ያስታውቃል። ነገር ግን ሐቢቢ በሕይወትህ ላይ በረከን አትፈልግ? ታዲያ ሐቢቢ እስኪ አሁን ፋቲሓን የቀራህበትን ፍጥነት ሰዎችን ስትገናኛቸው በዛው ፍጥነት ልታናገራቸው ሞክር። ምላሻቸው ግልጽ ነው አይደለ? ረጋብል እንጂ ይሉሃል። ይሄ እንግዲህ የአንድ የአላህ ባሪያ ምላሽ ከሆነ ታዲያ ይህንም ባሪያ የፈጠረ ጌታ ምን አይነት ምላሽ ይሰጠኛል ብለህ አስበ ታውቃለ? ስለዚህ ሐቢቢ ሁሌ ሰላት ስትሰግድ ከአላህ ጋር ያለህን ሐላቃ ሰምረው በኹሹእ ለመስገድ ሞክር። مرحبا جزاك الله ወንድሜ ما شاء الله በጣም ምርጥ ወሳኝ የሆነ መልእክት ነው። ብዙ ጊዜ ሰላት ስንሰግድ በተለይ የሆነ ሐጃ ወይ ነው የሆነ ስራ ከያዝን በቃ ሰገዱ እንዲባላል አይደለ? በቃ ሰላቱ አላመለጣቸውም። ምን ይባል ምን ብለ በቃ የፈጠነ ስጁዱኑ ሙሩኩኑ በቃ እንጣደፈዋለን። ነገር ግን ሰላት ላይ ስንቆም ከአላህ ፊት እንደቆመን ማሰብ አለብን። እየዘነጋ ነው ነው እኛ በቃ ሰላት ስንቆም ከአላህ ፊት ነው ኦልሬዲ፣ ለአላህ ነው እየሰገድን ያለ ነውና አላህን እያናገር ነው እንደሆነ ማሰብ አለብን። እንደዛ ሲሆን ሰላታችንም እጅግ በጣም ያማረ ይሆናል ብዬ አስባለሁ። አላህ ሰላታቸውን አሳምረው የሚሰግዱ ባሮች አለ አድርገን። በአላህ የሚመካ አላህ በቂ ነው የአላህ መልእክተኛ ማሉ ለው አነኩም ተተወከሉነ ዐለላህ ሐቅ ተወኩል ይሄ እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ ኖሮ

ፈሁወ ሐስቡህ። በአላህ የሚመካ አላህ በቂው ነው። አላህ በቂህ ነው። አላህ ከበቃ ማን ሊጎዳህ? ማን አንተን ሊያሰቃይ? ማን አንተን እታች አድርጎ ሊመለከት? አላህ ከአንተ ጋር ከሆነ በጭራሽ። ስለዚህ በአላህ ላይ እንመካ። ትክክለኛ የቂን፣ ትክክለኛ መመካት፣ ትክክለኛ መደገፍ፣ ትክክለኛ መጠጋት በአላህ ብቻ ይሁን። ወመን የተወከለ አለ አላህ ፈሁወ ሐስቡ በአላህ የሚመካ አላህ በቂው ነው

የእኛ ሰው ስጠይቁት ከሱ ስከጅሉ እሱ ላይ ለመደገፍ ስትሞክሩ ስትጀምር ሰው ላይ መደገፍ አይቻልም። ግን እንደው ልባችን እሱ ላይ ሲንጠለጠል የሆነ ናቅ የማረግ ነገር አለ። ከሱ ምንም ሳንፈልግ አላህ ስብሐነሁ ወተዓላ ብቻ ሐጃዬን ይሞላልኛል፣ አላህ ነው የሚረዝቀኝ ብለን ሰበቡን ስናደርስ ግን አላህ ሙሉ ለሙሉ ሐጃችንን ያወጣልናል። ስለዚህ አላህ ብቻ በቂያችን ነው እያለን አላህ ላይ እንወከል። አንድ ካፌ በረንዳ ላይ ተቀምጬ አንድን ነገር ተመለከትኩ። እውነት አላህ ስብሐነሁ ወተዓላ የጠየቅነውን ሁሉ ቢሰጠን አህዋላችን አይቀየርም። በረንዳው ላይ ተቀምጭ ሳለው ከበረንዳው አካባቢ የሚቆሙ መኪናዎችን የሚጠብቅ አንድ ፓርኪንግ ወጣት ልጅ አለና ሁኔታውን እየተመለከትኩት ነበር። የዛ ካፌ ሽንት ቤት መታጠቢያ ቤቱ ያለው ካፌው ውስጥ ሳይሆን ከካፌው ደጅ ትንሽ እጥፍ ብላ ያለች የግቢ በር አለች። የራሱ የካፌው አካል ነው። እዛ ነው ማንኛውም የሚጠቀም ሰው ከካፌው ዌተሮች ቁልፍ ይቀበልና ገብቶ እዛ ሽንት ቤት ተጠቅሞ ቁልፍ ይመልሳል ማለት ነው። አጋጣሚ አንድ ልጅ የዛ ካፌ ነባር ደንበኛ እንደሆነ የሚያሳውቅ አይነት ልጅ ፈጠን ብሎ መጣና ዌተሮቹን ቁልፍ ጠየቃቸው። እነሱም ቁልፉን ሰጡት፣ ገባ ወደ ሽንት ቤት። በዚህ ጊዜ ያ ወጣቱ አስፋልት ላይ ያለው ፓርኪንግ እብድ መሆን ጀመረ። ምንነቱ በማይታወቅ ሁኔታ በጣም መጮህ ጀመረ ማለት ነው። እንዴት ቁልፍ ይሰጠዋል አለ፣ መሳደብ ጀመረ። እነዚህ ምናምን ማንንም እያስገቡ ምናምን ማለት ጀመረ። በዛም አልበቃውም ወላሂ ማናጀሩን ጠርቶት ይዞት ወጣ። ወደ በረንዳው ወጣና አሁን ተመልከት፣ ከዚህ ግቢ ማን የሽንት ቤት ቁልፍ ይዞ እንደሚወጣ ታየዋለህ። ካፌ ተጠቃሚ አይደለም አለው። እንደተባለውም ልጁ ወጣ፣ ቀጥታ ለዌተሮቹ በስነ ስርዓት ቁልፉን መልሶላቸው ወደ መንገዱ ሄደ። በዚህ አይነት ነፃነት መቶ ቁልፍ እንዲቀበላቸው ያደረገው በእርግጠኝነት ነባር ከስተመር ቢሆን ነው፣ ነባር ተገልጋይ ቢሆን ነው። ለማናጀሩ ነገረው። ማናጀሩ ገባና ዌተሮቹን ጠርቶ ይዟቸው ገባ። ያላቸውን ነገር መስማት አልቻልኩም። የፓርኪንግ ዴት ግን በዚህም አላበቃም፣ ይበሳጭ ጀመር። ወደ ካፌው እየተመለከተ እየገላመጠ እነዚህ የማይረቡ፣ እኔ ከዚህ በኋላ እዚህ ጋር ቆሜ አንድ ሰው አለ ወላሂ አንድ ሰው ሽንት ቤት ብሎ አይገባም። ለማንማት እሱ ሲባለው አይሰሙም ማለት አስቡት። አላህ ለዚህ መንገድ ላይ መኪናዎችን ለሚጠብቅ ፓርኪንግ ሰው የዚህ ካፌ አስተናጋጅ አድርጎ ቢያስቀጥረው ሊያደርግም ማናጀር አድርጎ ቢያስቀጥረው ሊያደርግ የሚችለው ሄዶ ደግሞ የካፌው ባለቤት ቢያደርገው አላህ የጠየቀውን ቢሰጠው የዚህ ፓርኪንግ ልጅ ደርጊትና ተግባር ምን ሊሆን ይችል ነበር? ለዚህ ነው አላህ Subhanahu Wa Ta'ala የጠየቅነውን ቢሰጠን አህዋላችን እንደሚቀየር ያውቀዋል። አህዋላችን እንደማይቀየር እርግጠኞች አይደለንም። ዛሬ ያለን መነሳለስ ምናልባት በመጠየቅ ውስጥ በመተናነስ ውስጥ ባለማግኘት ውስጥ በማጣት ውስጥ የታጀበ ሊሆን ይችላል። ስናገኝ አህዋላችን አይቀየርም ካልሆነ፣ አላህ የልባችን መሻት ሁሉ ለሁላችን ይወፍቀን፣ ይወፍቃችሁ። ወሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም አስገራሚ የሆነ ገጠበኝ ነው። አስቡት እንግዲህ የራሱ ባልሆነ ነገር ላይ ምንም በቃ ጉዳዩ ላይ ምንም በማይመለከተው ነገር ላይ ለምን ሰው ተጠቀመ ብሎ እንደዚህ አምቧጓሮ ማስነሳት። ለዚህ ሰውዬ ካፌውን ሰጥቶት ቢሆን ኖሮ አላ እንግዲህ ምን ሊያደርግ እንደሚችል አስቡት። ምን ያህል ሰራተኞቹን ሊጨቁን እንደሚችል ምናምን ነገር ማሰብ በቃ በቃል አለው። ለዚህ ነው ሁለት አይነት ሰው፣ አንዳንዱ ሰው ሀብት ተሰጥቶት ያ ሀብቱ ፈተና ይሆንበታል አንዳንዱ ሰው ደግሞ ሀብት ሳይሰጠው ይቀርና ድህነቱ ፈተና የሚሆንበት ሰው አለ በተቃራኒው ደግሞ ሀብቱ ፈተና የማይሆንበት ድህነቱ ፈተና የማይሆንበት ሰው አለና ሁሉም ነገር ለበጎ ነው ሁሉም ነገር ለኸይር ነው የሚባለው ለዚህ ነው አንዳንድ ነገር አጥብቀን ስጠይቅም ደግሞ ያ ነገር የሚዘገይብን ወይንም ደግሞ የማይሳካው ያ ነገር ወደኛ ቢመጣ እኛን ሊያጠፋን ስለሚችልም ሊሆን ይችላልና በጣም ነው የሚገርሙ ኡስታዝ አቡበከር መልዕክቱን አስተላልፈዋል። ከሰሞኑም በህመሜ ምክንያት ከሀገር ውስጥም ሆነ ከውጭ ሆናችሁ ለተጨነቃችሁ፣ እንዲሁም ደግሞ በስልክ ሆነ በአካል መታችሁ ለጠየቃችሁኝ በሙሉ በጣም አመሰግናለሁ። አላህ ያክብርልኝ። አሁን ላይ ግን በጥሩ ጤንነት ላይ እገኛለሁ። በጸሎታችሁና በዱአችሁ አትርሱኝ። የህክምና ባለሙያዎች ለትንሽ ጊዜ ከሰው ትንፋሽም ሆነ ንክኪ እንድርቅ ምክር ነገር ስለሰጡኝ ነው። ሁላችሁም ባላችሁበት በጸሎትና በዱአ አትርሱኝ። ነገር ግን ከምንጊዜውም በላይ በጥሩ ጤንነት ላይ እገኛለሁ። ምንም የሚያሳስብ ነገር የለም። በጣም ደህና ነኝ። ለሰጣችሁኝ ክብርና ፍቅር ግን በድጋሚ በጣም አመሰግናለሁ። አላህ ክብር ልኝ ስለም መልእክቱን ማስተላልፈዋል እጅግ ደስ የሚል ነገር ነው። መልካም ቀን። አልሐምዱሊላ ረብልዓለሚን። ትናንትና በሰራሁት ቪዲዮ ላይ በርካቶቻችሁ አዝናችሁ ዱዓ እያደረጋችሁ ነበር ለኡስታዝ አቡበከር አህመድ። ልብ የሚሰብር ነገር ነው። ኡስታዝ አቡበከር አህመድ በጣም በጣም የምንወደው ኡስታዛችን ነው፣ ሁሉም ቦታ የሚገኝ። እኔ እንጃ፣ እኔ ለኡስታዝ አቡበከር አህመድ እኔ ቃል የለኝ። ሁሉም ነው የሚወደው፣ ሙስሊሙ ብቻ አይደለም ይወደዋል ሁሉም ይወደዋል፣ በአንድነትና ይሄ መወደድ ደግሞ የመጣው አላህ ስብሐነው ተዓላ ስለሚወደው ነው። ሁሉም ሰው የሚወደው ያለ ምክንያት አይደለምና ስለ ኡስታዝ አቡበከር አህመድ የሰማነው ነገር እጅግ በጣም የሚያስደስት ዜና ነው። አልሐምዱሊላ ከዚህም በተሻለ አፍያ ሆኖ በቶሎ ወደ ቤቱ የሚበቃ ያደርገው። አሁንም ቢሆን ግን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 230 ቁጥር 3 ቤተ ቢጫ ፎቅ አጠገብ ኢትዮ ሳዳት፣ አረቢያን መጅሊስ ምንጣፍና ፈርኒቸር።